ሰላም፣ ሰላም፣ ጤና ይስጥልኝ ድና፣ የተከበራችሁ የቻናሌ ቤተሰቦች ሁላችሁ እያለሁ በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተረፍርፎ ይበልልኝ እያልኩኝ እንኳን ደህና መጣችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮች ደግሞ ደሞ ሰብስክራይብ፣ ላይክ ያደርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። በመጀመሪያ ሰላም ለሀገራችን፣ ፍቅር ለህዝባችን ፈጣሪ አምላክ ያድልን ሁላችንም በስደት በሰው አገር ያለነውም ደግሞ እግዚአብሔር በሰላም በጤና ለሀገራችን ያውቃን ለሀገራችን ሰላሙን ፍቅሩን ያደለን፣ እያልኩኝ በመቀጠል እንግዲህ ምሳሌ ድራማ ክፍል ሰማንያ አራት ይዤላችሁ መጥቻለሁ። ምሳሌ ድራማ ያው በጣም ደስ የሚልና አስተማሪ ድራማ ነው። በህይወታችሁ ውስጥ ጥሩ ሰዎች የመጥሩ ሰዎች እንዳሉ ብዙ ነገር ማህበራዊ ህይወት ማለት ነው፣ ደስ የሚል ነው፣ ጓደኝነት የጓደኝነት ወንድምነት የወንድምነት ጥግ እና ብዙ ነገሮችን በዛው ልክ ደግሞ ምን ያህል ክፉ ሰዎች በህይወታችሁ ውስጥ እንዳሉ ምን ያህል አስመሳይ ሰዎችም እንዳሉ የምትመለከቱት ነው ማለት ነው። እና ስናየ አንዳንድ ጊዜ ትክክለኛ የሰው ህይወት ላይ የተመሰረተ ነው እየሰራለት ብዬ አስባለሁ። ና እንግዲህ በዛሬው ዕለት ምን አዲስ ነገር አለ? ብዙ አዲስ ነገር አለ። በየቀኑ ያው አዲስ ነገር ነው የሚፈጠረው እና ነገር ግን አሁን በጣም አሳሳቢ የሆነው የብሩክ መጥፋት ነው። ብሩክ የመልካም አባት ተምሳሌት ነው እና የምሳሌ አባት እንግዲህ መልካም አባት፣ ማንኛውም አባት ለልጁ ክፉ የሚያስብ ነገር የለም እና ብሩክ ደግሞ ለልጁ በጣም መልካም አባት፣ በቃ ለልጁ ብሎ እራሱን አሳልፎ የሰጠ ለልጁ ብሎ የኖረ አባት ነው እና በፊት በጣም ስንጓጓ የነበረው ምሳሌ መታከም አለባት፣ ምሳሌ መሞት ለምንም መሆን የለባትም ብለን ነበረ ምሳሌ ታክማለች። የምሳሌ ታክማ ግን ደስታችንን አጣጥመን ሳንጨርስ ብሩክ ጠፍቷል። ብሩክ ለሰከንዳት እንኳን ከልጁ ተለይቶ መቆየት ማይችል ሰውዬ እንግዲህ ሳምንታትን ያስቆጥሯል ጠፍቶ ማለት ነውና፣ አሁን በጣም አሳሳቢ የሆነው ብሩክ የት ሄዶ ነው፣ ምን ሆኖ ነው የሚለው ግራ ጋብቶናል። ሁላችንም እንግዲህ የብል መጥቷል ማለት ነው ያው ብሩክ ማለት ይቻላል። እሱም ግን ያው ደስ ይለናል፣ ብሩክ ቢገኝ። ምን ሆኖ ነው ምን ገጥሞት ነው የሚለው፣ እንግዲህ በሂደት ላይ እየሄደ ነው። ወንድሙ መድብልም ደግሞ እንደዚሁ ወንድሜ የት ሄዶ ነው? ምን ሆኖ ነው? ወንድሜ ያለበትን ቦታ ሳላውቅ አልቀመጥም ይገኛል። እንደዚሁ ወንድሜን ታላገኘው ዝናንም ከነግብር አበሮቹ ነው የምገላቸው፣ ምንም የሚኖርለት የሚያጓጓኝ ነገር የለም እያለ ይገኛል። እሱ ግን አንድ ወንጀል ተሰርቶ ቢታሰር ምሳሌ ከባድ ጥያቄ ለምትፈጥረው ለቅድስቱ ማለት ነው። እንደዚሁም መደልስ ስለመጣ ነው ዝም ያለችው እንጂ ምሳሌ አባዬ ምን ሆነ ነው እየሄደ ነው የሚል ተደጋጋሚ ጥያቄዎች እየተከሰቱባት ይገኛሉና ቅድስት ደግሞ ይህንን ጥያቄ እንዴት ነው መመልሰው ምን ብዬ ነው ማስረዳት እያለ ግራ ተጋብታ ትገኛለች እና ነገር ግን በስተመጨረሻ ወይዘሮ ማሌት ከእነሱ ቤት ወጣ ነበረ። እሷን እንግዲህ አቤቱን በእጄ አስገባለው የማመልከቻ ወረቀት ሰጣለው ብላ እየተንቀረፈ ሆይ ብሩህ ስትሄድ ያው አይጥ ለራሱ አይደለ ወጥመድ ውስጥ ምገባው በላለው ብላ አንድ አይጥ ሄዳ እንግዲህ ወጥመድ ውስጥ ገብታለች ማለት ነው። ማህሌት እንግዲህ ታስራ ቀናቶችን አስቆጠራል። የማህሌት ያው በጣም ምክንያት በጣም ኃይለኛና አለኛ ሰው ናት። ታስራ እኳን ዝም የማትል ማስመሰል ማትችል ማለት ነው እና ታስራ እንኳን ሞገስን እያስፈራራቸው ነበር ነበርና ይሄንን ጉድህን መድብል ያውቅልሃል ከኔ ጋራ ስተኛ እንደነበረ ከኔ ጋር ስትማግጥ እንደነበረ፣ እንደዚሁም ደግሞ ልጁ ምሳሌ እንዳትታከም ከኔ ጋር ተንኮል ስትሰራ እንደነበረ መድምር ያውቃል እነግርልሃለሁ እያለች ነበረ ታስራ ማለት ነው። እንዲህ የሚያመለክተው የልህኝነትና ኃይለኝነት ነው የሚያሳየውና ማለት ግን ታስረሽ ንም ማረግ አልነበረብሽም ማለት ነውና፣ እሱ ግን ሴትዮ ታርፊ እንደሆነ እረፊ በእጄ ሰበብ እንዳትሆኝብኝ እያላት ነበረ። ነገር ግን ያው ታስራ ዛቸው እንደቀጠለ ነው። ቅድስት ግን በጣም ጥሩ ሰው ናት እሷ እንዳደረገቻት አላደረገቻትም እሷና ነገሮችን በመልክ ነው እየመለሰችላት ያለችው ና ቤተሰብ እኮ እንደመጣችሁ ብያለው እየመጣችሁ ላይክ እያደረጋችሁ ግቡ ሁላችሁም ሰላሞች ይብሰልኝ ብያለው በጣም የሚገርመው ነገር ምንድን ነው እንግዲህ ዳጣ ወጥ ልትሰራ ኩሽና ገብታ ነበርና ሽንኩርቱን ገርደፍ ገርደፍ አርግታ እንደ ክትፎ ስጋት ስጋትታው ከነ ልጣጩ ነው የከተፈችው። እኳን እና እሱን አሁን ይህን ማን ነው የሚበላው? ውሻ እኳን አይበላውም እኮ አንቺ የሰራሽውን ብንሰጠው ውሻ ራሱ አሽት አይ ይገለኛል ብሎት እኮ ነው የሚትሆ ነበር ያለቻት ቅድስት። ዳጣ ማለት ነው እና ስለዚህ ውሻት አልበላው ለምን ለመሀል ታንሰጣትም ነበር ያለቻት እና እንዴት ውሻ የማይበላውን ለእሱ ያለችኝ ቅድስት፣ በጣም ይገረመችኝ። ፓርት እና አንቺ የማትወጂው ነገር ለሰው አትስጭን ያለቻት ለአንቺ መብላት ማትችውል ሰው እንደሚገላ አንቺ ራሱ ካመንሽበት አንቺ የሰራሽው ምግብ፣ ስለዚህ ለምን ለሷ ሰጪው ነበር ያለቻት። እና እሷ እኮ ያኔ ታስሬ በጣም ድብድባኛለ አንገላታኛለች እኮ እኛም፣ እኔ እባክሽ ይደርዛ ያለችበት ቦታ ድብድብ እናርጋት እንረጋግጣት ነበር ያለቻት። ዳጣ ማለት ነው አይሆንም ማህሌት እኮ አሁን እጅ ሰጥታለች ታስራለች። ስለዚህ እጅ የሰጠን ታሰረን ሰው ደግሞ መደብደብ አግባብ አይደለም ያለቻት። እሷ እኮ እኔ ታሰሪ ነበር አይ፣ አግባብ አይደለም። አንድ ሰው እጅ ከሰጠ ከኳለ መምታት ምንዩስ ነው? አንድ ውሻ እኮ ሸሾ ሊያመልጥ ሞክሮ ውሾቹ ከደረሱበት ከተንበረከከ ውሾቹ አይነክሱትም፣ ትተውት ነው የሚሄዱት። እኛ ታድያ ከውሻ ብሰን ነው እንዴን? ያለቻት አሁን ስትላይ ዳጣ መልሳ ያው እሱ እውነትሽ ነው፣ ከውሾቹ ሳንብስ አንቀርም። አሁን ላይ እኮ የሚታየው የሰው ልጅ በተኛበት አገር ሰላም ብሎ በወጣበት እየተገደለ እየተጨፈጨፈ ነው። እና ከውሾቹ አላነስንም፣ አንሰናል። እንግዲህ ከውሻ አንሰናል ብንል ምንም አያሳፍርም፣ ምክንያቱም እያየን ያለነው ነገር ነው። ወሻ እሷ እንግዲህ እጅ ሰጣለይ፣ አንደ በድባትም አንነካትም፣ እኛ ምን በላውን እንሰጣታለን፣ እኛ ምን ጠጣውን እናጠጣታለን ብላ እንግዲህ ማለት ነው። አንዳንድ ጊዜ እንደዚህ አስተዋይ ሰው ያስፈልጋልና፣ ባላሴት አባቷ እሷ እኮ ብዙ ነገር አድርሳብናለች፣ ብዙ ነገር አድርጋ ብለው ነበር፣ ለመደብደብ የሚነሳው። እሷ ግን በጣም አርቃ ስላሰበች፣ በፍጹም እጅ የሰጠን ሰው አንመታም ነበር ያለች። ይመችሽ ብያለው። እዚህ ጋር እንግዲህ እንግዲህ የተፈጠረ ያለው ምንድነው? ማህሌት ታስራለች፣ እጅ ሰጣለች። ሲቀጥል ደግሞ መድብል ወንድሜ ሳላገኝ አልተዋቸውም በማለት እንግዲህ ዝናን ደውሎ ጠርቶት ነበረ እንዲገናኙ መንገድ ላይ። ነገር ግን የጠራው ምንድነው ለድብድብ ለጠብ ሳይሆን ወንድሜን የት ነው ያደረከው ብሎ ለመጠየቅ ነበረ። ዝናም እንግዲህ ሳያቅማማ እመጣልሃለሁ እኔ እኮ ፈሪ አይደለሁም በማለት እንግዲህ እሱ ወዳለበት ቦታ ሊመጣ መጣ። ፍቃደኛ ሆኗል። መድብልም እንግዲህ ስትመጣ ስሜታዊ የሆነ እንዳትመጣ እኛ የምንጠራ ምናልባት ካፌ የሚወጣ ቀዝቀዝ ያለ ቃል አንተ ሊያሞቅህ ይችላል። ስለዚህ እኛ ለድብድብ አይደለም የምንጠራህ። ስሜታዊ ሳትሆን ተረጋግተ በጥመጣ ይሻልሃል ነበር ያለውና እሱ እንግዲህ ችግር የለውም፣ እዛ ደርሽ እንነጋገርበታለን ነበር ያለው። እሱም እንግዲህ እየገሰገሰ መጥቷል። እነሱ ወደ አለበት ቦታ አመጡ። ምንድን ነው ያለው ቀጥታ እና እንግዲህ ተጋፈጠኝ ነው ያለው። ምን ፈልገህ ነው የጠራኝ? እኔ እምፈራህ መሰለኝ እንዴ? እንዴ እምፈራችሁ መሰላችሁ እንዴ ነው ያለው። እንግዲህ ከሞገስ ጋር ነበሩና፣ በነገራችን ላይ እዚህ ጋር የሚታየኝ አንድ ሰው ብቻ ነው ያለው አንዱ ሰው ከወንድ አይቆጠርም። እሱም እንግዲህ ሞገስን ነው። ሞገስ አልታየውም ማለት ነው። የታየው መድብል ብቻ ነው የታየው መድብል ብቻ ነው። ሌላ ሰው አልታየውም ና ስለዚህ አንተ ብቻ ነው ትታየኝ፣ ሌላ ሰው እየታየኝ አይደለም። ግድ የለም እኔ ፈርቼህ አይደለም እኔ በማለት የመለሰለት ነበርና እሱን ተውና እኛ ለጠብ ለግብግብ ግብዣ ግብሽ አይደለም የጠራንክ ደርጌን፣ ወንድሜ ብሩክን ይሄስ ነው ያደረከው ያለውና መድብልም እሱ እንግዲህ አንተ ማነህ? በማለት የጠይቀው እኔማ መድብል ነኝ፣ ይህ ብሩክ ታላቅ ወንድም ታላወካኝ በማለት ነበር ያለው። ማንነቱን አቶት ሳይሆን አውቆን የጠየቀው እሱም የማንነቱን ለማጣራት እንጂ። ስለዚህ ወንድሜ እኔን ነው ስትለው፣ እኔ ስለ አንተ ወንድም ምንም አላቅልህም፣ ምንም አውቀው ነገር የለም በማለት ነበር ያለው። ስለዚህ ብንነጋገር አይሻልም ለጠብ ከምንገባበት ያለው እንግዲህና በጣም ከባድ ሰው ነው እንደምናየው ከጉራው ባሻገር በጣም እጁ ረዘም ያለ ሰው ነውና፣ ስለዚህ መድብልም ካሌ ሞሲ ሳን ታውቀዋለህ ወይ ብሎ ሲጠይቀው እንግዲዝና እና በጣም ነው ድንግጥ ያለው። ፈስ ያለበት ዝላ አይችልም ነው የሚባለው። ተረቱን አስተካክሎና ስሙት እናንተ እና በጣም ድንግጥ ብሎ ማለት ማን ነው ያለው በድጋሚ ማለት ነው እሱም በመድገም እንግዲህ ከአሌ ሞሲሳን ታውቀዋለህ ወይ በማለት እንግዲህ ግብሮችንም እያንዳንዳቸው ስማቸውን እየጠራለት እነኚህ እነኚ ናቸዋለህ እዚህ አካባቢ ላይ መሬት ላይ ምንድን ነው እየሰራ ያለው ከዚህም በፊት የታሰረው ሰውዬ ኤኬል የሚባል በምን ምክንያት ነው የታሰረው በማለት እንግዲህ እና ደሴ ላይ፣ ባህር ዳር ላይ፣ ዱካም ላይ ምንድን ነው መሬት ላይ እየዘራ ያለሁ ይህንን አታቅም በማለት ነበር ያለው። እና እሱ በጣም ድንግጥን ያለው ነው። እንዴት አንተ ይህን ልታውቅጭ አልክ? አንተም ገባህበት እንዴ? እንዴ ልታውቅጭ አልክ ነው ያለው። እና ስለዚህ ማወቅ የሌለብህን ነገሮችን እያወክ ነው ያለው። እና አንተ ማን ነህ? ማን ይህን ይነገረህ በማለት ነበር የጠየቀው። እሱ ምን አገባህ፣ ማንም ቢነግረኝ እሱ አንተን የሚወክልህ ነገር አይደለም። እኔ እየጠየኩ ያለው አሁን እስለ ወንድሜ ጉዳይ ነው በማለት ነበር ይመለሰለት ማለት ነው። እና ወንድሜ ሳይገኝ እመለቀህ አይምሰልክ። ያንተ እጅ ደግሞ የወንድሜ መታገት ውስጥ ያንተ ያለበት ነው ያለው እውነት ነው የሱ እጅ ያለበት የሆን ደሞ መታገት ውስጥ ነገር ግን ያው ቶክሶ ሊመታው ሲለው ግንባሩን ሰጥቶ ነው የቆመው ማለት እና ሞት አልፈራም ዝና እንግዲህ እሱ እያወራው ያለ ፊቱን አዙሮ ነው የሄደው ምንም መልስ ሳይሰጠው ሳይናገረው እንኳን ግን በጣም ደንግጧል ማለት ነውና ይሄን ነገር እንዴት ሊያውቅ ቻለ የሚለው በጣም አስደንግጦታል ነገር ግን እሱ ቶክሼ እመታዋለሁ አለ ቆሜን ሰው ይገላግሏል ሲል እንግዲህ ዝን ሞገስም በቃ ተው የቀረበ ይሄ ሰውዬ በእጃችን ላይ ሰበብ ይሆናል። እሱ ምንም ደንግጧል፣ ግን ሊፋለመን የመጣው እኮ አሁን፣ ስለሰውየው ስም ስትጠራበት ደንግጦ እኮ ነው ፊቱን አዙሮ የሄደው። ስለዚህ ቶ በቃ በራሱ ጊዜ መቶ ሊለምነን ይችላል ነው ያለው። ነገር ግን ሞገስ በቃ ተው ክሰህ እንዳትመታው ቶ በማለት ሽጉቱን ቀጁ ተቀብሎታልና እሱም አለቀውም፣ ወንድሜ እስከማገኝ ድረስ አፋለማቸዋለሁ። ምንድን ምንድነው መላችን ወንድሜ? ምን አርግተውት ነው? ገለውት ነው? ሸጠውት ነው? ስለዚህ የወንድሜ ደለች በማለት ነው እያለ የሚገኘው ነው። እንግዲህ መድብለስ ከነ መጨረሻው ሊፋለማቸው ነው በወንድሙ ጉዳይ ላይና እንግዲህ ማህሌትንም ተተባበሪን ብለዋት ነበረ። ማህሌት ግን ልትተባበራቸው ፈቃደኛ አይደለችም። እኔ ተተባበሪያችሁ እሱን አስይዤ እሱ በማግስቱ ትለቁታላችሁ ወይ በማግስቱ ያመልጣችኋል፣ ከዛ ሲወጣ እሱ እኔን ይገለኛል፣ ቤተሰቦች ጉኛል ማለት ነው ያለችው። እና ስለዚህ እሱ ከሚገለኝ እናንተ ብትገሉኝ ይሻለኛል ያለችው። እንግዲህ በጣም ፈርታለች ማለት ነው። እሷ ኤፍራተም ይፍራታናት፣ እሷም በጣም ትፈራዋለች። ምክንያቱም ባለፈውም ብዙ ሜንሽን ትችላለች እና ተጠንቀቂ፣ ና መድኃኒቱን ጨምሪ ብትባል እሱ መድኃኒቱን አይቷት ነበር። እና መጨረሻ ላይ ግን እሷ ነው አብልቷት ካጠገቧ ሄዷል ማለት ነው። ብዙ ነገር አበላሽታቸውባቸዋለች። ነገር ግን አሁንም መገኘት ካለበት ሞገስ ዝና መያዝም ካለበት በመሀሌት በኩል ነው። እንግዲህ እሱም መስከር እንደጀመረ ሉላ ትታው ከሄደች፣ የሉላን ጉዳይ ሲያነሱበት በጣም እንደሚጠጣ እንደሚሰክር ነው ኢንፎርሜሽን የነገረቻቸውና ይፍራታ ስለዚህ ሆቴል ውስጥ ጋብዘሽው አብሊው፣ አጠጪው ና ስለ ሉላ እያወራሹ ይስከር። እሱ ከሰከረ በኋላ እኛ እንመጣለን ከዛን እናግተዋለን በማለት ነበር ያሏት ና እሷ ግን ያው አልተስማማችበትም። ምክንያቱም ዝና ቀላል ሰው አይደለም፣ እናንተ ዝናን አታውቁትም፣ ስለሆነ በማግስቱ ቢያመልጣችሁ እኔን ይገለኛል። ተባበራችሁን ያለቻቸው መቶ ፐርሰንት መድብልም እንዴ ነው እማት ተባበሪ ማለት እንግዲህ አንገቷን ሲጠርግቶ ይዟት ነበር፣ እና አረ ድረሱልኝ! ሞገስ ደርሶላት አስጥሏታል ማለት ነው። ግን አሁንም ያው አልተዋትም። ተራ በተራ እየተመላለሱ ያው ሊያሳምኗት እየሞከሩ ነው። ሉላም ደግሞ ሞገስ እያለ እኔ እናንተ አባትም የማይሆን ነገር ነው ልጅ መውለድም አብሮ እንደ በነጻነታችን መንቀሳቀስም የማይቻል ነገር ነው። ምክንያቱም ዝና በጣም ከባድ ሰው ነው እያለችው ትገኛለች። እና ሞገስም እንግዲህ ተይው እሱ እድሜው አጭር ነው በቅርቡ ይታሰረ ወይ ይሞታል እና ነፃነታችንን አውጀን እንኖራለን እያለት ነበር። እሷ ግን አይ እኔ ይሙት አልልም ያለችው ሉላ፣ ይሙት አልልም ግን እኔ ብዙ አሰቃይቶኛል ብዙ ነገር አር በቃ ካለፈው ህይወቱ ተምሮ ተጸጽቶ እንዲኖር ፈልጋለሁ። እንዳደረገብኝ እንደ በደለኝ ቢሆን ይሞት ነበር ምለው፣ ግን ካለፈው ህይወቱ ተምሮ ሰው ሆኖ እንዲኖር ፈልጋለሁ ነው ያለችው። ና እና ተወጅዋለሽ ማለት ነው እንዴት ላት ማለቴ አይደለም ማንም ሰው ካለፈው ስህተቱ ተምሮ ሲኖር ደስ ይላል በማለት ነበር የመለሰችው። ና እኔም ቢተወኝ የራሴን ህይወት በኖርበት ያለችው እንግዲህ ሉለት ታሳዝናለች። በል እንደ ልቧ ወጣ ብላ መንቀሳቀስ አልቻለችም። ወደ ውጭ መውጣት አልቻለችም በሱ ምክንያት። እሱም ደግሞ ሚስቴን ወስደህ አለቀ መገልሃለው እያለው እየዛተበት ነው የሚገኘው። እና ሞገስ ሉላን ለቀቅ ካደረጋት የው ከባድ ነው የሚሆነው ማለት ነው። እንግዲህ መድብል ልይቷን ቢለቃት ጥሩ ነው ብለን እናስባለን። ምክንያቱም እሱ አትወደውም እሱ ብቻ ስለወደዳት ግዴታ ትደርቶናለች ማለት አይደለም። እና ዘበቀ መሀል የትንጠበቅ አድርገህ ተያዝ እያልነው ነበረ። ምክንያቱም ሁለቱም ነገር ስራችሁ አንድ ስለሆነ ሁለት ሰዓት ሰዓት እና ሰዓት ክብሪት አያስፈልገውም ስለሆነ ማለት ነው። እና ግን ያው መጨረሻ ላይ እኔ ምላቸው ከተስማማችሁ አንድ ነገር ልተባበራችሁ እችላለሁ ብላለች። እንግዲህ ማለት የታወቀ ነው። ልተባበራቸው የምትችለው ልታገዛቸው የምትችለው ቤቱን በስሟ ካዞሩላት ብቻ ነው። አሁንም እንግዲህ ልነግራችሁ ይችላል። ቤቱን በስማቸው በስሜ ካዞራችሁ ላይ ልትልፈልጋ ነው የታወቀ ነው። በዚህ በቤት ስም አዞር ላይ ደግሞ አይስማሙላትም። እንግዲህ መድብልን ጥራውና ልተባበራቸው ይችላል ነበር ያለችው በዚህ ነገር ግን ያው ሆነ ማንም በስሙ ሊያዞሩላት አይችሉም ቤቱ ማለት ነው። እሷ ያ ነው ያመጣላት ሲስተም፣ ያ ነውና የጠራቻቸው ለዛ ነው የታወቀ ነው ማለት ነው። ግን ያው ቪዲዮ ተቋርጧል። በቀጣይ ደግሞ ያው ምን ላይ ደርሳሉ የሚለው ወይ ቤቱን አዙሩልኝ ነው መተላቸው ወይ ጠቀም ያለ ገንዘብ ስጡኝ ነው ምትላቸው። ከገንዘብ ይልቅ ቤቱ ላይ ነው ፎከሷ። የዚህ ሁሉ ፈተና ውስጥ የገባችው እዚህ ሁሉም እንደ ውሻ መታሰር ውስጥ የደረሰችው የቤቱ ጉዳይ ነው። ቤቱን ደግሞ ዝና ያዞርላት ይመስል ሞገስ እና መድብል የበሷ የሚያዞሩ ይመስላቸዋል። አያዞርላትም። እና መሳሪ ድራማ ብሩኬት ሄዶ ነው የሚለው ለሁላችንም በጉጉት የምንጠብቀው ነው ማለት ነው እና